ላከብር መጣ ደስ አለኝ። ኢንጌጅመንት ነው ነው? ስለምን ኢንጌጅመንት ነው የምታወሪው? ሁለት መቶ ሺህ ምን?

ለማስመሰል አልችል ብዬ ስላቃት፣ ሌላ አይደለም የኔው ጠላት። ብቻዬን ቁጭ ብዬ ትዝታ ሳውጋ፣ ትዝታን ታቅፌ ብቻዬ ሳውጋ